የጨዋታ ማሟሻ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ። ኢትዮጵያን መጎብኘት ፈረንሳይ እንግሊዝና አሜሪካን በድምር ከመጎብኘት ይልቃል። ታላቁ የጥቁር ሕዝቦች ታጋይ ማንዴላ ለአገራቸው ደቡብ አፍሪካና ለመላው ጥቁር ሕዝቦች ትልቅ ተጋድሎ ያደረጉ ሰው ናቸው። በቆራጥ ታጋይነታቸው በአፓርታይዱ የደቡብ አፍሪካ መንግሥት ለ27 ዓመታት በሮቢን ደሴት እስር ቤት ተንገላተዋል። የጥቁር አበባው ማንዴላ በ954 ዓ ም ወደ ኢትዮጵያ መጥተው በንጉሠ ነገሥት ቀዳማዊ ኃይለሥላሴ ፈቃድ በኮልፌ ፈጥኖ ደራሽ ማሰልጠኛ በዋና አዛዡ በኮሎኔል በኋላ ብርጋዴር ጄነራል ታደሰ ብሩ ስር ወታደራዊ ሥልጠና አግኝተዋል። ማንዴላ ከ27 ዓመታት እስር በኋላ ተፈተው ትግላቸውም ውጤት አግኝቶ ከነጮች የበላይነትና አፓርታይድ ነጻ የወጣችው ደቡብ አፍሪካ ፕሬዚዳንቱ ማንዴላ እንደ ተመረጡ የቀድሞ ጠላታቸውን የነጮች አፓርታይድ መሪ የነበሩትን ዴክላርክን ምክትል ፕሬዝዳንት አደረጉ። የመንግስቱን የዕለት ተዕለት ሥራ በፓርቲያቸው በኩል ምክትል ተብለው ለተመረጡት ታቦ ምቤኪ ሰጥተው እሳቸው የሀገራቸው አንድነት መጠበቅ ላይ ትኩረት አደረጉ። ከዙሉ መሪው ከቡቴሌዚ ጋር ተነጋግረው በመደራደር በደቡብ አፍሪካ ሰላም አሰፈኑ። የነጮችና የጥቁሮች ይርቅን መስመር አስያዙ። በዘረኝነታቸው ሞት ካልተፈረደባቸው ብለው የሚከራከሩትን አቃቤ ሕጎች በማነጋገር እርቅ እንዲሰፍን አደረጉ። በርስ በርስ ግጭት ትበታተናለች የተባለችው ደቡብ አፍሪካን ዲሞክራሲና የእርቅ መንፈስ የሰፈነባት ተምሳሌት አገር አደረጓት። በደቡብ አፍሪካም ሆነ በመላው ዓለም የሰው ልጆች ሰብአዊ መብት እንዲከበር፣ ማኅበራዊ ፍትሕ እንዲጸና ይታገሉ የነበሩት እኚህ ታላቅ አስተዋይ ፕሬዝዳንት ማንዴላ ፕሬዚዳንትነት ከአንድ የምርጫ ወቅት በኋላ ግን አልቀጠሉም። ሥልጣን በቃኝ በማይባልባት አፍሪካ ውስጥ ቢያንስ አንድ ሀያ ሰላሳ ዓመት ያህል ሳይመሩ ሥልጣናቸውን ለታቦ ምቤኪ ለቀቁ። እውነተኛ አመራሮች ለሕዝብ ነጻነት ሁሉ ነገራቸውን አሳልፈው ለመስጠት የተዘጋጁ መሆን አለባቸው የሚሉት ፕሬዚዳንት ማንዴላ ለአገራችን ኢትዮጵያ ልዩ ፍቅርና አክብሮት ነበራቸው። ወደ ኢትዮጵያ አየር መንገድ ስገባ ለመጀመሪያ ጊዜ ጥቁር አብራሪ አየሁ። ከዛን ቀን በፊት በሕይወቴ በጭራሽ ጥቁር አብራሪ አይቼ አላቅም ነበር። ከግራ መጋባቴ ወጥቼ ተረጋግቼ፣ ለመሆኑ ጥቁር ሰው እንዴት አውሮፕላን ማብረር ይችላል ብዬ ማሰብ ጀመርሁ። በኋላ ግን ተገነዘብሁ። በጊዜው በአፓርታይድ ዘረኛ አስተሳሰብ ስለ ተኰደኰድኩ፣ አፍሪካውያን ዝቅተኛ ስለሆኑ አውሮፕላን ማብረር የነጮች ሥራ ነው ብዬ ስለማስብ ነበር። ኢትዮጵያ የአፍሪካ ብሔረተኝነት ሲልደት ቦታ ናት። ከሌሎች የአፍሪካ አገራት በተለየ የቅኝ ግዛትን በሁሉም ረገድ ተዋግታለች። ኢትዮጵያ በእኔ ውስጥ ሁልጊዜም የተለየ ትልቅ ቦታ አላት። እናም ለእኔ ኢትዮጵያን መጎብኘት የሚሰጠኝ ስሜት ፈረንሳይ፣ እንግሊዝና አሜሪካን በድምር ከመጎብኘት ይልቃል። ኢትዮጵያን መጎብኘት የራሴን ማንነት የአፍሪካዊነቴን መሰረትን እንዳቅ ያደርገኛል ብለዋል። እናመሰግናለን ታታ ማዲባ። የሰላማዊ ትግል አባት ማህተማ ጋንዲ ለነፃነትና ለፍትህ ለሰላም መታገል ፍትሐዊ ሊሆን ይችላል፣ በእርግጥም ነው። ፍትሐዊ ውጤት ላይ ለመድረስ ግን ኃይልና ጉልበት መጠቀም፣ ተቃራኒን፣ መበደልና መግደል የመሳሰሉት ስልቶች ከተጠቀምን ውጤቱ ዋጋ የለውም ማለት ነው። ጋንዲ ይህን በምሳሌ ያስረዳሉ። እንበል ያንተን ሰዓት ወደድኩት። በኃይል ከወሰድኩብህ ሌብነት ነው። ከገዛሁ ደግሞ ሰዓቱ የኔ የሆነ ማለት ነው። ስጠኝ ብዬ ጠይቄህ ከሰጠኸኝ ደግሞ ቸርነት ሆነ ማለት ነው። እና ውጤቱ ብቻ ሳይሆን ወደዛ የምንደርስበት መንገድ የድርጊታችንን ፍትሐዊነት፣ ትክክለኛነት ያረጋግጣል። ወደ ትልቅ ሕዝባዊ እንቢተኝነት ዓመፅ አልባ ትግል ደረጃ በደረጃ ማደግ ይቻላል። በዚህም ሕዝብ ነፃነቱን ሊያገኝ ፍትል ያረጋግጥ ይችላል። እንደ ማኅተመ ጋንዲ ፍልስፍና ሳቲያግራ፣ በዚህ ሕዝባዊ እንቢተኝነት ዓመፅ አልባ ትግል የሚሳተፉ ሰዎች ለሥርዓቱ ተገዢ መሆን አለባቸው። የሚታገሉት ሥርዓት የዘረጋቸውን ሕጋዊ ሁኔታዎች በመቀበል በዛ ውስጥ ያለ ዓመፅ ነው ተቃውሟቸውን መግለጽ የሚገባቸው። በተቃራኒ የቆመው መንግሥት ሕጎች በፈቃደኝነት አክብር። እነዚህ ሕጎች የማይመቹ እንኳን ቢሆኑ ታገስ። ፈተና ቢደርስብህ ንብረትህን ብታጣ፣ ፈተናው በቤተሰብህና በጓደኞች ላይ ጉዳት የሚያደርስ ቢሆንም ለመቀበል ፈቃደኛ ሆን፣ ይላሉ ማህተማ ጋንዲ ሳትያግራሃን ሲያስተምሩ። ማህተማ ጋንዲ ሳትያአግራፍ ፍልስፍናቸውን ለመጀመሪያ ጊዜ ይፋ ያደረጉት በደቡብ አፍሪካ ነበር። ዘረኛውን የአፓርታይድ አገዛዝን ለመታገል ይህን ፍልስፍናቸውን ተጠቅመውበታል። ባርነት በአሜሪካ። የአሜሪካው 16ኛ ፕሬዚዳንት የሆኑት አብርሃም ሊንከን ስልጣን ላይ እንደተቀመጡ ወዲያው የእርስ በርስ ጦርነቱ እንደ አውሮፓ አቆጣጠር በ1861 ተጀመረ። ፕሬዚዳንቱም ጦርነቱ ዩኒየኑን ለማጠናከር እንጂ ስለ ባርነት ጉዳይ አለመሆኑን አስጠንቅረው ተናገሩ። የስር ነቀል ለውጥ ፈላጊዎችና የተራማጅ ሪፐብሊኮችን እንዲሁም የራሳቸውን የፕሬዚዳንቱን ባርነትን የመጤፍ ስሜት ተቋቁመው በልባቸው ያለውንና ያወጠኑትን የጸረ ባርነት አዋጅ ይፋ ከማድረግም ታቀቡ። ከዚህ ይልቅ ፕሬዚዳንቱ ለፈለጉት ውሳኔ የሚያበቃቸውን ሰፊ ሕዝባዊ ድጋፍ እስኪያገኙ ድረስ በጥንቃቄ መጓዝ መረጡ። እንደ ኤሮፓ አቆጣጠር ጁላይ 1862 ፕሬዚዳንት ሊንከን ባሪያ አሳዳሪ የሆኑ የዩኒየኑን ታማኝ ደጋፊ የወሰን ስቴቶችን ለይቶ በማስቀረት በሌሎች ስቴቶች ላይ የጸረ ባርነቱን አዋጅ ይፋ ለማድረግ ሐሳቡን ለካቢኔ አባሎቻቸው አማከሩ። የካቢኔ አባላቱ ግን ዩኒየኑ ድል እስኪቀዳጅ ድረስ እንዲቆዩ ተጫኗቸው። በመጨረሻም የፈለጉት አጋጣሚ ተወለደ። የአንቲየታም ጦርነት ዘባትሎፍ አንቲየታም በሚባለው ውጊያ እንደ አውሮፓ አቆጣጠር ሰፕቴምበር 1862 የዩኒየኑ ጦር ድል ተቀዳጀ። በዚያ ወር ሰፕቴምበር 22 ቀን ፕሬዚዳንቱ የጸረ ባርነት አዋጁን ይፋ አደረጉ። በ100 ቀናት ውስጥ በአሜሪካ የሚገኙ ባሪያዎች ነፃ እንዲሆኑ አወጁ። ከጸረ ባርነት አዋጁ የመጨረሻ ቀን ከ100 ቀን በኋላ የአውሮፓ አቆጣጠር በጃንዋሪ 1863 ሁሉም በባርነት የተያዙ ሰዎች በሙሉ ከዚህ ቀን ጀምሮ ነፃ መሆናቸውን ይፋ ካደረጉ በኋላ ጥቁሮች ወደ ዩኒየኑ ፎርስ በውትድርና እንዲቀላቀሉ ጥሪ አደረጉ። ብላክ ሚሊታሪ ዩኒትስ በሚባሉ ክፍሎች 180 ሺህ የአፍሪካ አሜሪካውያን ተመዝግበው ተቀላቀሉ። ከእነዚህ ውስጥ 18000 የሚሆኑት የባህር ኃይል አባላት ሆኑ። ይህ የጸረ ባርነት አዋጅ በኮንግረሱ አልፎ የጸደቀ ሳይሆን የፕሬዝዳንቱ ትዕዛዝ ነበር። በመሆኑም የአዋጁን ተግባራዊነትን ለማስተማመን ሊንከን በዩኤስ ኮንስቲትዩሽን የጸረ ባርነት አንቀጽ ማሻሻያ እንዲገባ ክፍት አደረጉ። ምንም እንኳን ጥቁሮች ትክክለኛውን የእኩልነት መብት ለማግኘት አያሌ ትግልና መሥዋዕትነት የከፈሉበት ሌላ ክፍለ ዘመን ቢከተልም በ1865 በ13ኛው የማሻሻያ አንቀጽ ባርነት በምድር አሜሪካ በሕግ ተወገደ። ከ160 ዓመት በፊት የጨዋታ ማሟሻ ማሟሻ ኮዲም ኮዲም ለመንገርም ለመዘከርም ማሟሻ